አስቀድመን እንደተናገርን በዘመን ሁሉ ይኖራል እንጂ ጥንት ወይም ፍጻሜ የለውም እና የማይጠፋ ብርሃን አለው። ወደ እርሱም መቅረብ የሚቻለው የለም። ሁለተኛ አይደለም፣ ሶስተኛ አይደለም፣ አይጨመርበትም። ብቻውን ለዘላለሙ የሚኖር አንድ ነው እንጂ የማይታወቅ የተሰወረ አይደለም እና ሁሉን የያዘና ከፍጥረቱም ሁሉ በላይ የሰለጠነ መሆኑን በወሪትና በነቢያት ፈጽመን አወቅ ነው እንጂ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አንድ ነው። ዓለም ሳይፈጠር የተወለደ እሱ ጋር የተካከል የሚሆን አንድ ልጅ ሰራዊትንና ሲመታትን ስልጣናትን ሁሉ የፈጠረ በኋለኛው ዘመን ሰው የሆን ዘንድረቢስቅምቶን ከመቤታችን ከድንግል ማርያም ስጋ ነሳ። ያለ ኃጢአትና ያለ በደል እንደ ሰው አደገ። በአንድ በ ማስሰት የለበትን ዚህ በኋላ በጽዳት ሀምመሞተ በሶሰኛም ቀን ከሙታን ተለይቶ ተነሳ። ወደ ላከው ወዳ ወደ ሰማያት ዐረገ። ሀይል በለቀኝ ተቀመጠ። ፀረሰ ሱቅዱ ሰደደልን ዓለሙን እንዋዳነ በና ክበር ጋር የሚሆን እንግዲህ እግዚአብሔር ፍጥረት ሁሉ በጎ እንደሆነ የሚታማም እንደሌለ እናገራለን። የሰጋ ህዋ የሚስናት ኛ ስጋ ብቻ ንጹህ እንደሆነ ቁሰት እንደሌበት እናገራለን። ህዝቡ ይበዙ ዘንድ እግዚአብሔር አዳም እና ሔዋንን ፈጥሯቸዋል እና ከሥጋ ጋር የማትሞት እና የማትበሰብስ ነፍስ በሥጋችን እንዳለች እናስተውል እኛ ሁሉ እኛ አዘን የረከሱ ናቸውና ዳግመኛ የሞቱና የጻድቃን ኃጥአን ትንሣኤ እንዳለ እናምናለን። ሁሉ እንደ ሥራ ፍዳ የሚቀብሉበት የፍርድ ቀንም እንዳለ እናምናለን። ዳግመኛ ክርስቶስ ሰው ከመሆኑ የተነሳ ምን ምን ህጽስ እንደሌለበት እናምናለን። በእውነት ሰው የሆነ እግዚአብሔር ቃ ነው እንጂ የአብሌ ካህናት የሚሆን እርሱ የሰው ባህሪ ከእግዚአብሔር ጋር አስታረቀ። እንግዲህ እንዳሁን አንገዘ

ከክቡር አምባሮች ጋር አንድ እንደሆነ አድለኝ ከሰማይ እየወረድ ከሰማያና ከምድራውያን ጋር ሰላምን ያደረግ አንተን የሚያመሰግኑ ዘንድ ወገኖችን ሁሉ የሰበስባቸው አንተንና ምስጋና የሚገባ ስንሆነ ዘላለሙ

ቅዱስ የመላእክት ስጋ መለኮት አድርግልን። ወርሃ ጽየውን በሰላም ያስፈጸምከን አምላክ አምላክና መሰግናለንና ከብረሃለን። ከመቤታችን ከቅዱስ ድንግል ማርያም ረኔት ወረከን እንትከፍለን በዛሬው ዕለት በጸሎታቸው አስቡን፣ አትርሱን። ያውትን ስነ ማርያምን፣ እሴተ ገብርኤልን፣ ወለተ ኪዳንን፣ ቤታቸውን፣ ንብረታቸውን፣ ሕይወታቸውን፣ ጤናቸውን እንዲባርክልን አሁን ዘበሰማያት ልቡና በጎ ነገርን አወጣ። ልቡናዬ በጎ ነገርን አወጣ። ልቡናዬ በጎ ነገርን አወጣ። እኔም የማርያምን ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። እኔም የድንግልን ውዳሴ እናገራለሁ፣ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ። እኔም የድንግልን ጋያኖት እናገራለሁ። ዛሬ በዝች ቀን በፍቅርና በትትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ፣ በዚህም አይድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከርሱ ሊቀምሱት የማይቻላቸው በእውነት ቁርባን ነው። በበግ በጊደርና በላምደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ። ፈቃዱን ለሚሰሩ ልቡናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለዓመፀኞች ሰዎች የሚባላ እሳት ነው። እሳታውያን የሚሆኑ ሱራቤልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። እውነተኛ የጽርቅ መብልና እውነተኛ የህይወት መጠጥን ወልደሽልናልና። የዋርያ ተከታዮች የሆናችሁ ባኑሮን የተሾማችሁ አባቶች ወይ ከእግዚአብሔር ዘንድ ለእኛ የምታማልዱ እናንተ ተቀብለናችኋል። ኮን ከእግዚአብሔር ዘንድ ለእኛ የሚያማልዱ እነዚህን ሊቃነ ጳጳሳቱን አባ ማትያስን፣ አባ ኤልያስን፣ አባ ፋኑኤልን ተቀብለናቸዋል።

ማልዩ ሶስት የምትሆነ አብ ወልድ መንፈስ ቅዱስ ሆይ የሚፋቀሩ የክርስቶስ ወገኖች የሚሆኑ ሕዝብን በሰማያውያን እና በምድራውያን በረከት ባርክ፣ በኛ ላይም የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተ ክርስቲያንህንም ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻዊቱ ቅታም ድረስ ልዩ ሶስትነትን ማመንን ፈጽምልን። ጌታዬ ኢየሱስ ክርስቶስ ሆይ የታመሙ ወገኖችህን ጎብኝ፣ የሄዱትንና እንግዶች የሆኑትን አባቶቻችንን ወንድሞቻችንን መርተ በሰላምና በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባር ዝናሙንም በዚህች ዓመት የሚያፈራውን የምድሩን ፍሬ እንደ ቸርነት ባርክ። ዘወትር ተድላንና ደስታን አድር፣ ሰላምን እማጽናለን። ሁልጊዜ ለእኛ በጎ ነገር ሊያደርጉልን ጽንዋን የሚሆኑ የሀያላኑን ልቡን አመልስ። በቅድስ ቤተ ክርስቲያን ሁልጊዜ ለሚሰበሰቡ ለቤተ ክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ በየስማቸው ሀያላን በሚሆኑት ፊት ሰላምን አብዛላቸው። አምላካችን ሆይ በቀናች ሃይማኖት ሆነው ያንቀላፉትንና ያረፉትን የአባቶቻችንን፣ የወንድሞቻችንን፣ የእህቶቻችንንም ነፍስ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያዊት ዋጋቸውን ይከፍላቸው ዘንድ እጣንና ቁርባን፣ ወይንና ሜሮን፣ ዘይት፣ መጋረጃም፣ የንባብ መጽሐፍቶችን፣ የቤተ መቅደስንም ነውያት በመስጠት የሚያገለግሉትንምባር ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ አምላካችን ክርስቶስ ወይ ይቅር በላቸው። በሚያስፈራና በሚያስደነግጽ በሚያስፈራና በመንበረ ፊት ምጽዋት ያመጡትን ሁሉ ተቀበላቸው። የተጨነቀይቱን ነፍስ አሳርፍ። በሰንሰለት የታሰሩትን በስደትና በምርኩ ያሉትንም በመሪር በሆነ አገዛዝ የተያዙትንም አምላካችን ወይ በቸርነት መምህራችን ኢየሱስ ክርስቶስ ሆይ፣ ወደ አንተ በምንማለድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማያዊት መንግሥት አስባቸው። ኃጥ ባሪያህንን እኔንም አስበኝ። አቤቱ ህዝብህን አድን፣ ርስትንም ባርቅ ጠብቃቸው እስከ ዘላለሙን ከፍ ከፍ አድርጋቸው ለ

አማላጅት ወይ ልንም ሁሉንም ከልጅ ዘንድ አማልጅ የጳጳሳቱና የሊቀ ጳጳሳቱን የቀሳውስትንም ሁሉ ሲያሳርፍትን ሲያሳርፍ የቀሳውስትና የዲያቆናቱን፣ ወተኛውን የቃል ጎዳና የሚያቀኑ ነገስታቱና መኳንንቱን፣ መሳፍንቱንም፣ በስልጣን የሚኖሩትን፣ ወራዙትና ደናግሉን፣ መነኮሳትንም፣ ባለጠጋውና ድሃውን፣ ታላቁና ታናሹን፣ ባልቴቶችና፣ አባትና እናት የሞቱበትን፣ መጻተኛውና ችጋረኛውን አስቀድሞ ከቤተ ክርስቲያን ማህበር ተለይተው ያረፉትን የክርስቲያን ወገኖች ሁሉ ይልቁንም በዚች ቦታ ስለሞቱ ሞቱ አንቺ ስለነሱ ተግተሻማ ልጅ፣ ነፍሳቸውን ረፍን ሰጥተው ያሳርፍ ዘንድ የድልነሾች የሰማይታት ቦታ በተባለ ሁሉ ዘንድ በቡሩካን ጻርቃን ቦታና በትጉሃን መላእክት ቦታ በቦታው ሁሉ ዘንድ አንቺ ርስትነሽ፣ ስምሽም በእግዚአብሔር ዘንድ የሰለጠነ ነው። የተቀመጣቸው ተነሱ። እግዚአብሔርን በመፍራት እንነሳ። ምስጋናን የተመላች እርሷን ከፍ ከምናድርጋት ዘንድ እንዲህም እያልና መሰግናት ዘንድ ጸጋን የተመላሽ ሆይ የደስታ መብሰሻ ሆይ አይኖቻቸው ብዙች ከሚሆኑ ከኪሩቤል ክንፎቻቸው ስድስት ከሚሆኑ ከሱራፌል ይልቅ የሚበልጥ የመልከ ግርማ አለሽ። እግዚአብሔር አብ በሰማይ ሆኖ ምሥራቁና ምዕራቡን፣ ሰሜኑና ደቡቡን ዳርቻውን ሁሉ በእውነት ተመለከተ። ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደውን ልጅን ወደ አንቺ ሰደደ። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። የአጸናሽ ጽርቅ መንፈስ ቅዱስ ጰራቅሊጦስም ቅዱስ ነው። ሰጠውን መልሶ እንመስለሻለን አማኑ አማኑኤል የማይተረጎም የስጋ ልብስነት ከአንቺ የለበሰት መስሪያ ነች። ዛውን ከአዳም ጥንተ ስጋ አደረገ። ማጉም የአንቺ ስጋ ነው። መወርወሪያውም ቃል እርሱ ኢየሱስ ክርስቶስ ነው። ምህኑም ከልልና የወረደ የልዑል እግዚአብሔር አምሳል ነው። ሰሪውም መንፈስ ቅዱስ ነው። ወዮ ይህ ነገር እጹብ ድንቅ ነው። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩበት ድልድይ ሆይ ከምድር እስከ ሰማይ የምትደርሽ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ በአንቺ ታደሰ። ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ። በግብ የተገደለ የአቤል የዋሃቱ አንቺ ነሽ። የሴቸርነት አንቺ ነሽ። ይህን ወክም ስራዎቹ ከክፉ ጥፋት የዳነባት ይህን ወመርክም የሴም ቡራኬው ውድል ፈንታውም አንቺ ነሽ። የአብርሃም እንግድነት፣ የይስሐቅ ማዛያ፣ የአይቁም መሰላል አንቺ ነሽ። ዮሴፍን የምታረጋጀው አንቺ ነሽ። የሙሴ ጽላት ጳጦስ የተባለች የሲና እጽ በካህን አሮን ልብስ የነበረች ጸናጽል ዳግመኛ የበቀለችና ያበች ያፈራች በትር አንቺ ነሽ። የኢያሱ የምስክር ሐውልት የጌዴዎን ጸምር የሳሙኤል የሽቱ ሙዳይ የዘይት ቀንድ አንቺ ነች። የተመካባት የሴ ስር የአሜናዳም ሰረገላ መሰንቆሁ

የዳዊት መሰንቆ የሰሎሞን ማክል አንቺ ነሽ፣ የታጠረች ተክል የተዘጋች የውሃ ጉድጓድ አንቺ ነሽ፣ የኤልያስ የወርቅ መሶብ የኤልሳ ጋን አንቺ ነሽ። ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ፣ ዳንኤል የሚያሩካብ መውለድ የተናገረልሽ አንቺ ነሽ። ፋራን የምትባል የንማቆም ተራራ የተዘጋች የሕዝቅኤል ምስራቅ የቤተልህ ሕግ መውጫ የፍራተ የምትባል ምድር አንቺ ነሽ። የሲልወንዲሽ ጸይወት የናሆምን ቁስል የምታድን የዘካርያስ ደስታው የሚልክያስ ንጽህት አዳራሽ አንቺ ነሽ ድንግል ሆይ የነቢያት ትንቢትና ምሳሌ የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት